አንድ ነጭ ቮልስዋግን ምን ያህል ጠንካራ ስለመሆኑ እያሳየን ይጀምራል። ይህ መኪና በመኪና ውድድር ዓለም በጣም ታዋቂ ነበር። አንድ ቀን ግን ከባድ አደጋ ከደረሰበት በኋላ ከአገልግሎት ውጭ ይሆናል። ሀርቢ በቀጣይ ክሬዚ ዴቭ ለተባለ ሰው ይሰጣል። ሀርቢ ግን ህይወት ያለው ይመስላል። አንድ መኪና ከፊት ለፊቱ ሲወድም በማየቱ ሀርቢ ይደናግጣል። ከጭነት መኪናው ላይም ለመውረድ ፈቃደኛ አልነበረም። አስቀያሚ መኪና ተብሎ መጠራት ስለማይወድ ዴቭ ላይ ጭሱን ለቁበት፣ በጎማው ቸርኬ ደግሞ ይመታዋል። ዴቭና ሰራተኞቹ ግን ያላቸውን ኃይል ተጠቅመው ሀርቢን ያወርዱ

ሀርቢ ግን መወገድ ስለማይፈለግ የተቻለውን ይሞክራል። ዴቭ እያየው ባልነበረበት ሰዓት ሀርቢ በፍጥነት ያመልጣል። ብዙ ከመራቁ በፊት ግን ጎማ ይፈነዳበታል። ዴቭና ሰራተኞቹ ተስፋ ይቆርጡና ሀርቢን ከማስወገድ ሀሳባቸውን ይቀይራሉ። በሌላ በኩል ማርጋሪት ፔተን በተለምዶ ስሟ ማጊ የምረቃ ሥነ ሥርዓቷ ላይ እየታደመች ትገኛለች። ማጊ ሁለት ታላላቅ ሲኖራት ሁለቱም የመኪና ውድድር ተወዳዳሪ ናቸው። ቤተሰቦቿ በሙሉ የመኪና ውድድር አድናቂ ናቸው። ነገር ግን እንዲወዳደር የተፈቀደለት ሬ ፔተን ጁኒየር የማጌ ወንድም ብቻ ነበር። አሁን ላይ ትኩረቱ ስለቀነሰ ከባድ ጊዜ እያሳለፈ ይገኛል። ቤታቸው ማጊ ስለ አያቷ፣ አባቷ እና ወንድሟ የተጻፈውን በማንበብ ትኮራለች። ከቆይቶች በኋላ ፔተን የማጊ አባት የማጊን ምርቃት በትክክል ስላላከበረላት ይቅርታ ይጠይቃታል። በተጨማሪም የማጊን የምርቃት ሰርተፍኬት ግድግዳው ላይ ሰቅለውና ስጦታ እንደሚገዛላት ይነግራታል። በቀጣዩ ቀን ፔተን ማጊን ወደ ዴቭ የመኪና ማከማቸው ወስዳታል። ለማጊ ምርቃት ስጦታነት ያገለገለ መኪና ሊገዛላት ስለፈለገ ነበር ያመጣት። ምክንያቱም ከአንድ ወር በኋላ ማጊ ትሄዳለች። ማጊ ዞር ዞ ያለች እያለች ማየት ትጀምርና ኸርቢን አልፋ አንድ ጥቁር ኒሳን ጋር ትደርሳለች። ኸርቢ የማጊን ትኩረት ለመሳብ ቢሞክርም አልቻለም። ማጊ ወደ ዴቭ ትሄድና አረንጓዴውን ኒሳን እንደምትፈልግ እየተናገረች ድንገት እየተወሰደ የነበረው ኸርቢ አረንጓዴ ኒሳኑን ይደረምሰዋል። እንደ አጋጣሚው ሌሎቹ መኪኖች አቋማቸው ጥሩ ስላልነበር ማጊ ኸርቢን ትገዛዋለች። ገንዘብ ከተከፈለ በኋላ ፔተን መጀመሪያ ኸርቢን ፍተሻ ያደርግለታል። ማጊ ስኬት እያደረገች እየጠበቀችው ኸርቢ ሲመለከታት የወደዳት ይመስላል። አባቷ መኪናውን ፈትሾ መነዳት እንደሚቻል አረጋገጠ በኋላ ማጊ መኪና ውስጥ ትገባለች። ማጊ መኪና ውስጥ ደብዳቤ አግኝታ ደብዳቤውም ህርቢን ተንከባከቡልኝ ለችግራችሁ ሙሉ ደግሞ መፍትሄውን ይሰጣቸዋል ተብሎ ተጽፎበታል። ማጊ ቁልፉን ስታስገባ ብቻ ትደነግጣለች፣ ምክንያቱም ህርቢ ማንም ሳይነዳው ኬቨን ወደተባለ የድሮ የማጊ ጓደኛና የጋራጁ ባለቤት ይሄዳል። ሀርቢ በኬቨን እንዲጠገን ወደ ገራጁ መጥቷል። እስካሁን ድረስ ድንጋጤ ላይ የነበረችው ማጊ ግን ሀርቢን ለዴቭ ለመመለስ ትወስናለች። ኬቨን ግን ለረጅም ጊዜ ከማጊ የአይን ፍቅር ስለያዘው ሀርቢን እንዲጠግንላት ሊረዳት ይፈልጋል። እዛ በፊት ግን ሀርቢ ምን ምን ችግር እንዳለበት ለማወቅ ትንሽ መንዳት አለበት። ኬቨን የመኪና ኤግዚቢሽን ወዳለበት ቦታ ማጊን ይዟ ትሄዳል። እዚያ አካባቢ ግን በብዛት የመኪና ውድድር ስለሚኖር ማጊ ደካማና አሮጌ መኪና ይዛ በመምጣቷ ታፍርበታለች። ሀርቢ ይህንን ሲሰማ በጣም ተናዶ አስፓልት ላይ ያለውን ችሎታ ሊያሳያቸው ይወስናል። ከቁጥጥር ውጪ ሀይዌ ላይ ይሄድና ወደ ኤግዚቢሽን ማዕከሉ ሲደርስ ብቻ ይቆማል። ማጊ ማንም ለይቶ አያውቀኝም ብላ በማሰብ ቀስ ብላ ከመኪናዋ ትወጣለች። ብዙም ሳይቆይ ግን የተወሰኑ ወንዶች ይለዩታል። ማጊ በማፈር ፋንታ ቮልሶ የእሷ እንደሆነ በኩራት ትናገራለች። ከቆይቶች በኋላ ታዋቂ የሆነና የመኪና ተወዳዳሪ ትሪፕ መርፊ ይመጣል። ትሪፕ እሱ ላይ የሚደርስ ተወዳዳሪ እንደሌለ እየተናገረ ጉሮውን እየነፋ በእሱ ስም ራሱ የተከፈተ ቪዲዮ ጌም ስለመኖሩ ይናገራል። ህርቢ ከዚህ በላይ እንዳያዋርዳት ማጊ ወደ ቤቷ ያለ ህርቢ ለመሄድ ትወስናለች። የህርቢ ክላክስ ግን በተደጋጋሚ ጮሆና የሁሉንም ትኩረት መሳብ ይጀምራል። ማጊ ውስጥ ያለውን ገመድ ስትነቅልበት ዘይት እሷ ላይ በመድፋት ምላሽ ይሰጣታል። በዚህም ማጊ ልብስ መቀየር አለባት። በተመሳሳይ ሰዓት ኬቨን የህርቢ ጎፈን ውስጥ ማክስ ተብሎ የተጻፈበት የመወዳደሪያ ልብስ ያገኛል። ማጊን በዘይት የተሞላው ልብሷን ለመቀየር የመወዳደሪያውን ልብስ ትለብሰዋለች። ድንገት ግን ሀርቢ ማጊን ይገፈትራትና ሄልሜቱን እንድታደርገው ያደርጋታል። በእነሱ በኩል ያለፈው ትሪፕ ሀርቢ ላይ እያፈዘበት ነበር። ሀርቢ ደግሞ በምላሹ ወደ ትሪፕ መኪና ይጠጋና በስፖኪው ቀለሙን ይፍቅበታል። ሁሉም እዚያ ያለው ሰው በመገረም ሀርቢ ውስጥ ያለው ሹፌር ከትሪፕ ጋር እንዲወዳደሩ መናገር ይጀምራሉ። ሀርቢ በድጋሚ ያለ ማጊ ቁጥጥር በራሱ መንቀሳቀስ ይጀምራል። ማጊ መወዳደር ባትፈልግም በሚያስገርም ሁኔታ ሀርቢ ለመወዳደር ዝግጁ ነበር። በስተመጨረሻ ማጊም ለመወዳደር ትስማማለች። ሀርቢ እንደውም ታይተው የማይታወቁ እንቅስቃሴዎች ማሳየት ይጀምራል። ማጌና ህርቢ ትሪፕን ማሸነፍ ቻሉ። በዚህም ምክንያት ትሪፕ ክብሩ ስለተነካበት ይናደዳል። አሮጌና ደካማ በሆነ መኪና ተሸነፈ። ወደ ገራጁ ከተመለሱ በኋላ ማጊ መኪናው ህይወት እንዳለውና ከእሷ ጋር በመንፈስ እንደተገናኘ ያክል እንደተሰማት ትናገራለች። ኬቨን ግን ማጊ ችሎቷን እየደበቀች እንደሆነ ይጠራጠራታል። በሌላ በኩል የሬ ስፖንሰሮች ከባለፈው ልምምድ በኋላ አንድ ባንድ ስፖንሰራቸውን ያነሱበታል። ሳሌ የተባለች ከባስፕሮ ብቸኛው የቀረው የሬ ስፖንሰር የመጣች ተወካይ ትመጣና ና ትሪፕ በ53 ቁጥር ቮልስ መሸነፉን ለመናገር ትመጣለች። ፔተንም ለማጊ የገዛላት መኪና መሆኑን ይገነዘባል። በዚህም ፔተን በጣም ይቆጣታል። ነገር ግን ስለተወዳደረች ሳይሆን ከዚህ በፊት በውድድር ምክንያት ህይወቷን ለትንሽ ልታጣ ደርሳ ነበር። ፓይተን ያለፈው በድጋሚ እንዲፈጠር አይፈልግም። ማጊ ግን የኬቨን ጓደኛ ማክስ ኸርቢን ተበድሯት እንደተወዳደረበት ተናግራት ዋሸዋለች። ፓይተንም ወዲያው ማጊን ስለተቆጣት ቅር ይለዋል። ይቅርታም ይጠይቃትና ወደ ቤት ይመለሳል። ኸርቢ በሰዓቱ የሳሊ ቆንጆ የሆነች መኪና ላይ አይኑን ጥሎባት ነበር። በሌላ በኩል ትሪፕ በትላንትናው ሽንፈት ምክንያት ስለተዋረደ ሰሞኑን ራሱን እየሆነ አይደለም። ምክንያቱም ስራው ላይና ስለንቦናው ላይ ተጽዕኖ አሳድሩበታል። ወንድሙና ማናጀሩ የሆነው ሌሪ ውድድሩ ዝም ብሎ የሰፈር ውስጥ ስለነበር ብዙም እንዳይጨነቅም

ትሪፕ ደግሞ በድጋሚ ለመወዳደር ጥያቄ ያቀርባል። የሁለት ቀን ክፍት ውድድር ሆኖ ትልቅ የገንዘብ ሽልማት ያለው ውድድር መወዳደር ይፈልጋል። ውድድሩም የነጩ መኪና ክብር እንዲወርድበት ነበር ዓላማ። ትሪፕ ሲናገር እሱ ካሸነፈ ነጩ መኪና መወገድ አለበት። በሌላ በኩል ኬቨን የኸርቢ ሞተር ላይ የበለጠ ተወዳዳሪ እንዲያደርገው ሊጨምርለት ያሰበውን ሞተር ያሳየታል። ማጊ ግን በተደጋጋሚ ስለ አባቷ እያሰበች ነበር፣ ወደ ውድድሩ ለመመለስ እያመነታች። በማጊና በኬቨን ክርክር መሃል ስለ ውድድሩ የሚገልጽ ጋዜጣ የኸርቢን አይን ይስበዋል። ማጊ ወደ ቤት ለመሄድ ስትዘጋጅ ሀርቢ ጋዜጣውን በመወርወር ማጊና ኬቨን በደንብ እንዲያነቡት ያደርጋል። በዚህም ኬቨን ማጊን ይሄኛው ውድድር ላይ ብቻ ለመጨረሻ ጊዜ እንድትሳተፍ ይነግራታል። ምክንያቱም የቀረበው ገንዘብ ቀላል አልነበር። ከዛ ባለፈ ደግሞ የማጊ ቤተሰቦች ስፖንሰሮቻቸው አንድ በአንድ እያቋረጡባቸው ስለነበር በዚህ ሰዓት ገንዘቡ ያስፈልጋቸዋል። በዚህ ገንዘብም ማጊ የቤተሰቧንና የራሷን ህይወት ማስተካከል ትችላለች። የተወሰነ ገንዘብ እንደውም የኬቨንን ገራጅ ለማደስ ይበቃቸዋል። ማጊ በስተመጨረሻ ውድድሩ ላይ ለመሳተፍ ትስማማለች። በኬቨን እርዳታም ህርቢን ካጠቡት በኋላ በተወሰኑ ቀናት ውስጥ መኪናውን ያድሱታል። ትሪፕና ሌሪ ደግሞ እንደዚህ አይነት አሮጌ መኪና እንዴት የትሪፕን መኪና እንዳሸነፈ ማጣራት ይጀምራሉ። ወደ ማጊ ቤት ስንመለስ አባቷና ሳሊ ሬ ለውድድሩ የሚሆን ችሎታ እንደሌለው ሲነጋገሩ ትሰማለች። ሳሊም ሬን በተቻላት መጠን ልታግዘው ሞክራለች። በሚያሳዝን ሁኔታ ግን ባስፕሮም ለሬ ፔተን ጁኒር የሚያደርገውን የስፖንሰር ኮንትራክት አቋርጧል። ፔተንም እስከ ቀጣዩ ውድድር ትንሽ ጊዜ እንድትታገዛቸው ይጠይቃታል። በአሁኑ ግን ሬ ከተሸነፈ ምንም ማድረግ እንደማይችል ይነግራታል። ማጊ ይህንን ስትሰማ ውድድሩን ለማሸነፍ የበለጠ ትነሳሳለች። ከተወሰኑ ጊዜያት በኋላ የውድድሩ ቀን ይመጣል። ማጊን የሚያውቃት ትሪፕ የሬ እህት እንደሆነች ይደርስበት እና ሰላምታውን ይሰጣታል። ማጊ ግን የመጣችው ሬል ለመደገፍ ሳይሆን ለማክስ ስፖንሰር ለመሆን እንደሆነ ሲያውቅ ሬል ቀባል ተወዳዳሪው ግን ማክስ ተብሎ ተጠራ እንጂ ራሷ ማጊ እንደሆነች እናውቃለን። ትሪፕም ከማክስ ጋር እንድታስተዋውቀው ማጊን ይጠይቃታል። ማጊ ግን አሁን በጣም ቢዚ እንደሆነች ተነግረዋለች። ውድድሩ ይጀምራል። የዛሬው ቀን ያሸነፈ ማንኛውም ተወዳዳሪ ነገ ከትሪፕ ጋር የመወዳደር እድል ያገኛል። ህርቢ በሚያስገርም ሁኔታ ምርጥ አምስት ውስጥ ይገባና በማክስ ስም ተከልላ የምትወዳደረው ማጊ ብዙ አድናቂ መሰብሰብ ትጀምራለች። ህርቢ እንዳለ መኪኖቹን ይደራረባቸውና በውድድሩ መጨረሻ አንደኛ ሆኖ ያጠናቅቃል። በዚህም ነገ ከትሪፕ ጋር የመጋጠም እድሉን አገኛል። ከውድድሩ በኋላ ህርቢ በድንገት የሳሊን ቢጫ መኪና ያገኛል። ሄርቢ ሰላምታ ሰጥቷት ሊተዋወቃት ይጠጋል። መኪናዋ ግን እንደሱ ህይወት የላትም። ከቆይቶች በኋላ ኬቨን የሳሊን መኪና ለማዋራት ሲሞክር በማየቱ ይገረማል። ለዛሬ በማሸነፉ እንደ ሽልማትነት ኬቨን ለማጊ 53 ቁጥር ያለበት የአንገት ሀብል ይሰጣታል። ከመሳሳማችሁ በፊት ግን ትሪፕ ይመጣና ይረብሻቸዋል። አላማው ምን እንደሆነ ባይታወቅም ማጊን እያበረታታት የእሱን የውድድር መኪና እንድትሞክረው ይወተውታታል። ኸርቢ የሆነ ነገር ጥሩ እንዳልሆነ ይሰማውና ማጊ የትሪፕን መኪና ወደው ስትዝናና በማየቱ ይከፈዋል። ማጊ በምትዝናናበት ሰዓት ትሪፕ የኸርቢን ሞተር ለማበላሸት እቅዱን ይጀምራል። ነገር ግን ሳይሳካለት ይቀራል። ፊቱ ላይ ዘይት ይደፋበትና በኩፈኑ ደግሞ ይመታዋል። በዚህም የትሪፕ እቅድ ቢበላሽም እጅግን አልሰጠም ማንኛውም ያሸነፈ ተወዳዳሪ የተሸነፈውን መኪና እንደፈለገ የማድረግ መብት እንዲኖረው ይወራርዳል። ማጊም ተስማማና። በቀጣዩ ቀን የማጊ የልብ ጓደኛዋ ካሪዝማ ማጊን ለማግኘት ትመጣለች። ማጊ ግን ለውድድሩ ዝግጅት ማድረግ ስለነበረባት ፍቅረኛዋ ሲወዳደር ለማየት ቀጠሮ እንዳለባት ተናግራ ለጓደኛዋ ተዋሻታለች ይህም ዜና የማጊን ቤተሰቦች እንዲጠራጠሩ ያደርጋቸዋል ቤተን ሬይ እና ካሪዝማ የማጊን ፍቅረኛ ሲወዳደር ለማየት ወደ ቦታው ይሄዳሉ በሚያሳዝን ሁኔታ ግን ኸርቢ ያኔ ከፍቶት ነበር በትሪፕ መኪና እንዲጠካ ስላልፈለገ ኸርቢ ሆን ብሎ ፍጥነቱን ይቀንሳል ማጊ በጣም ተናዳ ሁሉም ሰው እያያት ሄልሜቷን ታወልቃለች ኬቨን ያረጋጋትና ሌላ ውድድር ላይ እድል እንዳላት ይነግራታል በሚያሳዝን ሁኔታ ግን ውላቸው ይህንን አይገልጽም። ትሪፕ አሁን ሀርቢን ወስዶ የማስወገድ መብት አለው። ኬቨን ስለ ውድድራቸው ሲሰማ ማጊ ሀርቢን እንደጎዳቸው ይነግራታል። በይተንም በተጨማሪ ተናዱባት ነበር። ማጊን ከአሁኑ በኋላ ሐቀኝነት ላንቺ ግድ አይሰጥሽም ይላታል። ማጊ ላይ የኮራችው ብቸኛዋ ሰው ካሪዝማ ብቻ ነበረች። ማጊ ፍላጎቷ ያልሆነውን ሥራ ከምትሰራ የምትፈልገው ነገር ላይ ሙሉ ለሙሉ ሲሪያስ እንድትሆን ትመክራታለች። የካሪዝማ ቃላቶች ማጊን በድጋሚ ያነሳሳታል። ኸርቢን ለማስመለስ ስትሄድ ኸርቢ ግን ግላዲያተር ወደ ተባለ መኪኖች እየተገጩ ወደሚወድሙበት ቦታ ተወስዶ ነበር። እዛም ኸርቢ ብዙ ጊዜ እንደተገጨ መጎዳት ይጀምራል። የድርጅቱ ባለቤት ማጊ ኸርቢን ራሷ እየነዳችው ከሜዳ ካወ ወጣች በነፃ እንድትወስዶ እንደሚፈቅድላት ይነግራታል። ማጊ ወደ ሜዳው ስትገባ ህርቢ በሰዓቱ ጥሩ ሁኔታ ላይ አልነበረም። ማጊ አደጋ ላይ መሆኗን ሲመለከት ግን ወዲያው የትርፋትና ሌሪን ከመኪናው ወርውር ያስወጣታል። ማጊና ህርቢ በሚያስገርም ችሎታቸው ሁሉንም ያሸንፋሉ። ትልቁ መኪናንም ጨምሮ በቀላሉ ይጨርሰዋል። ማጌ በጣም የተጎዳውን ሀርቢ ይዛ ወደ ኪቨን ግራጅ ትሄዳለች። ሀርቢን እንዲጠግንላት ትለምነውና ሀርቢን አሲዛ በመወራረዷ ይቅርታ ትጠይቋለች። በውድድሩ ሜዳ ላይም ሬ ወደ ቀጣዩ ዙር ለማለፍ የተሻለውን ይሞክራል። በተሳካ ሁኔታም ያሸንፋል። ነገር ግን ከዛ በኋላ የሬ መኪና ከቁጥጥር ውጭ ይሆናል። እንደ ዶክተሯ ምርመራ ከሆነ የሬ የግራ አይኑ ማየት ማቆሙን ትናገራለች። ዶክተሯ በተጨማሪ ቀጣዩን ውድድር እንዳያደርግ ትነግሯለች። ምክንያቱም ከዚህ የባሰ አደጋ ሊደርስበት ይችላል። ሬ ወደ ቀጣዩ ዙር በማለፉ እሱን የሚተካ ተወዳዳሪ ይፈልጋል። ምክንያቱም የሱ ቡድን እንዲያሸነፍ ይፈልጋል። የሱን ቦታ ማጊ እንድትተካ ይናገራል። ፒተን ግን ማጊ እስካሁን እንድትወዳደር ፍቃደኛ አልነበር። ማጊ በቀጣይ አባቷን ትማጸነዋለች። በዚህኛው ውድድር እንደማትጎዳም በተደጋጋሚ ትነግረዋለች። ከኬቨን ገራጅ ደግሞ መጥፎ ዜና ይነግራታል። ኬቨን ያለፈውን ሰሌዳውን ባለመክፈሉ ለኸርቢ ስፔር ፓርቶች ማግኘት አልቻለም። እንደ እድላቸውም ሬይ ይመጣና ኸርቢን ለመጠገን ሁሉንም የቡድኖቹን አባላት እንዲያግዙት ያመጣቸዋል። ሬይ በተጨማሪ ማጊ ስለ አባታቸው እንዳትጨነቅ ይነግራታል። በቀጣዩ ቀን ትሪፕ ኸርቢ ሲመጣ በማየቱ ይገረማል። ምክንያቱም ትሪፕ የሚያውቀው ኸርቢን ሌሪ እንዳስወገደው ነበር። ከውድድሩ በፊት ማጊ ከሄርቢ ጋር የልብ ልባቸውን ያወራሉ። ማጊ ወደ ውድድሩ አስፓልት ስትገባ በአድናቂዎቿ ሰላምታ እየተሰጣት ነበር። ለመጀመሪያ ጊዜ የናስካር ውድድር ላይ እንዲገባ የተፈቀደለት ቮልስ ሄርቢ ብቻ ነው። ቤተን ማጊን በቲቪ ይመለከታታል። አሁን ሁሉም ተወዳዳሪዎች አማሙቆ ይጨርሳሉ። ሲግናል ከተሰጣቸው በኋላ ውድድሩ ይጀምራል። ማጊ በጣም ወደኋላ ኋላ ቀርታለች። ነገር ግን ገና እጅ አልሰጣችም ነበር። አጠገቧ ወዳለ መኪና ተነዳና እንደ ስፕሪንግ በመጠቀም ሄርቢ የተወሰኑትን መኪኖች እንዲቀድም ይረዳታል። አባቷ ይህንን ሲመለከት በደስታ ሳንታ ማጊ ወዳለችበት በቀጥታ ለማየት ይሄዳል። በቀሪዎቹ 18 ዙሮች ትሪፕ እየመራ ቢሆንም ቀስ በቀስ ማጊ እየደረሰችበት ነበር። የተወሰኑ መኪኖች ግን ኸርቢን ከበው ሊያሰናክሉት ይሞክራሉ። በዚህም ምክንያት ማጊ ውድድሩን ለመቀጠል አዳጋች እየሆነባት ይመጣል። ድንገት ግን አባቷ እያበረታታት ስትሰማ ሞራል ይሆናታል። ማጊ እንደምታሸንፍ እርግጠኛ ነበር። በዚህም በሞራል ከፊት ለፊቷ ባለው መኪና ላይ በመውጣት ታመልጣለች። ነገር ግን ኸርቢ ዘይት እያፈሰሰ ነበር። በዚህም ችግር ምክንያት ሁሉም ሰው ኸርቢ ከውድድሩ እንደሚያቋርጥ ይጠራጥራሉ። ኬቨንም ተመሳሳይ መኪና ካላት ሳሊ ጋር ይደውላል። የሳሊን የዘይት ማስቀመጫ ተበድሮ ሀርቢ ላይ ይገጥመዋል። ነገር ግን ሀርቢ ላይ ግጥም ብሎ ልኩ ስላልነበር ኬቨን ማጊን ብዙ ግጭት እንዳታስተናግድ ያስጠነቅቃታል። ማጊ አሁን ተስፋ እየቀነሰ ነበር። ማጊም ኸርቢን ከምታጣ ውድድሩን ብትሸነፍ እንደምትመር ትናገራለች። ኸርቢ ይህንን ሲሰማም በፍጥነት መንዳት ይጀምራል። ማጊና ኸርቢ ብዙ መኪናዎችን አልፈው ከፊታቸው አንድ መኪና ብቻ ይቀራል። እሱም የትሪፕ መኪና ነበር። የሁሉም ተመልካቾች አይን ኸርቢ ላይ ያርፋሉ። ለገዛ ጥቅሙ ሲል ትሪፕ ማፋፈር ይጀምራል። ኸርቢን በተደጋጋሚ እየገጨ ከግድግዳው ጋር በማጋጀት ቂሙን ይወጣበታል። ትሪፕ በድጋሚ ሊገጨው ሲሞክር ኸርቢ ወደኋላ ይቀርና የራሱን መኪና ያጋጨዋል። የትሪፕ መኪና ተገልብጦ የኸርቢ መንገዱን ይዘጋበታል። ሁሉንም ተመልካች ግን ያስገርማል፣ ምክንያቱም በዚህ ፍጥነት በአጥሩ በኩል ነርቱ ሲያልፍ ይመለከቱታል። በዚህም ምክንያት ማጊና ኸርቢ የአንደኝነት ደረጃ ይዘው ያጠናቅቃል። ትሪፕ የማጊን መኪና ህይወት አለው እያለ ሲያወራ ሰው ሁሉ እንደ እብድ ቆጥሮት ነበር። ኬቨን ወደ ኸርቢ ሲሄድ ወደ ማጊ እንዲጠጋ ያግዘዋል። በፊልሙ መጨረሻ ላይም ቤተን ለሆነ ሰው ቀጣይ ውድድር ስላለበት በጊዜ ወደ ቤት እንዲመለስ ያስጠነቅቀው እናየዋለን። ፔተንም ከህርቢ ጋር እያወራ ሲሆን ከሳሊ መኪና ጋር ፍቅር ይዞታል። የሳሊ መኪና እንደ ህርቢ መጣቀስ እንደምትችል ስንመለከት ፊልሙ ያበቃል።